እኔ አንድ ነገር መናገር እፈልጋለሁ። በጩኸትና በጫጫታ የሚያተርፈው አጭበርባሪ፣ ወንበዴ፣ ገዳይ፣ ነፍሰ ገዳይ፣ አስገዳይ፣ ሕገ ወጥ የሆኑ ሰዎች ናቸው። በዓለም ሕግ መጥፎ ሰዎች የማጭበርበርና የጩኸት የጫጫታ ተጠቃሚዎች ናቸው ብዬ አስባለሁ። የአማራ ሕዝብ ትግል ላይ የአማራ ሕዝብ ጥያቄ ምንድን ነው? ህዝቡ ዋጋ እያከፈለበት ያለው ነገር መመልከት አስፈላጊ ነው ብዬ አምናለሁ። በርከት ላሉ ለሁለት ዓመት ለሶስት ዓመት ጫጫታዎች አሳልፈናል። ምድር ላይ ያሉ ወንድሞቻችን በተለያዩ በሶሻል ሚዲያ ጫጫታ የአቋም መዋዠቅ ሲያደርጉ ተመልክቻለሁ። ሆኖም ግን ጥያቄው የህዝብ እስከሆነ ድረስ ህዝቡ የትግሉ ባለቤት ስለሆነ ትንቅና ስንቅ ወይም ደግሞ ባንኩን የተቆጣጠረው ስርዓት የህዝቡን ጥያቄ መደፍጠጥ አልቻለም። የህዝቡን ጥያቄ መደፍጠጥ አልቻለም። በአጭር ጊዜ ሊኖሩ ልናስፈጽማቸው ልክ እንደ አማራ ልናስፈጽማቸው የሚገቡ ጉዳዮችን በአጭር ጊዜ ማስፈጸም አልቻልም። ከሞላ ጎደል ትጥቁን የትጥቅ ትግሉ የሚሆን ሶሻል ሚዲያ ላይ ያለውን እንቅስቃሴ ስመለከት እውነት ለመናገር በዚህ ህዝብ ጀግንነት መኩራት ይቻላል። ሀገር ወዳድ ስለሆነ ኢትዮጵያዊ ስለሆነ በዚህ ህዝብ መኩራት ይቻላል። ድንቅ የሆነ ህዝብ ነው። እይታው፣ አስተያየቱ ብሄሮችን ጠላት አላደረግም። ጠላት ያደረገውን አካል እያንዳንዱን ጽፎ ጥያቄውን በአደባባይ ግልጽ ነው። ለዚህ ህዝብ ፕሮፖጋንዳ መስራት ምናምን ነገር የተቀጠረ ምናምን አያስፈልግም። እውነታውን ብቻ መናገር። እየደረሰ ያለውም በቪዲዮ በጠላቶቻችን በቪዲዮ በድምፅ በሎኬሽን በጽሁፍ በሁሉም ነገር በማስረጃ አስቀምጠው ነው እየጨፈጨፉን ያሉት። ከዚህ አንጻር የአማራ ህዝብ ጥያቄ ጀኒውን እና ትክክለኛ መመለስ ያለበት ነው። ይህንን ለመጠቀሚያነት የሚወስዱና ይሄንን በያቻቸው በተለያየ አቅጣጫ ለራሳቸው ጥቅም የሚያውሉ ጥቂት ወሮ በላ ደመጣጭ እስክንድር ነጋ እንዳለ የደም ነጋዴዎች አይጠፉም። በሁሉም ቦታ ላይ ይህ የሰው ልጅ ባህሪ ነው። የሰው ልጅ ባህሪ ነው። የሰው ልጅ በህግ እስካላሰርከው ድረስ፣ በህግ እስካላነከው ድረስ ወይም ደግሞ በሚኖርበት በራሱ ስብዕና እስከሌለው ድረስ በምንም ነገር መቆጣጠር አይቻልም እና ሶሻል ሚዲያ ላይ የሚደረጉ ነገሮች እኔንም ጨምሮ አንዳንዴ ትስት አለ። ምክንያቱም አለም ባህር ነው፣ ወደዛው ስለ መግባት ትገፋፋለ። ቢሆንም ግን የወገኖቼ በተለይ ምድር ላይ ያሉ የእኔ ኩያ ወይም ደግሞ ከኔ በታች ያሉ ተማሪዎች ወደ ትምህርት ቤት አልሄዱም፣ ንጹህ ውሃ መጠጣት አልቻሉም፣ የኢንፍራስትራክቸሩ በዛች ሀገር ውስጥ ያለው ወድሟል። የአማራ ህዝብ በድሮን የተጨፈጨፈን ያለው ወጣቶች ከፍተኛ ጦርነት ነው ያደረጉ ያሉት። አብይ አህመድም የርከው መልሶ አማራውን ነው ሚኒሻው የሆነ እርስ በርስ የመተላለቅ የሆነ መጠናትና መታየት ያለበት ነገር ይህንን በብልጠትና በጭንቅላት መውጣት የምንችልበትን የራሳችን ስትራቴጂ መንደፍ ያለብን አማራዎች ነው ብዬ አስባለሁ። እና በጫጫታና በጨወት የሚመጣ ለውጥ የለም። ነገቶችን በነገሮችን በእርጋታ ማየት ነው። በተለይ ሌሎቹን ብሔሮች፣ ሌሎቹን ክልሎች፣ ሌሎቹን አካባቢዎች ሰውን መሳደብ ትርጉም ያመጣልዩ አላስብም። ብልጠት የታከለበት ግን የዋህነት የተሞላበት አስተዋይነትን የተሸከመ ትግል ካረግን ግን የማናሸንፍበት ነገር የለም። በጣም በርከት ያሉ ብልጣ ብልጦች ስለመጡብን ማለት ነው። ቆዳ ለብሰው ቆየ በግ ለምድ ለብሰው የገቡብን አሉ። በዚህ ትግል ውስጥ በሃይማኖት ውስጥ ብትሉ በእስልምናውም፣ በክርስትናውም፣ በፕሮቴስታንቱ በምትሉትም ሃይማኖት ሀገር የጋራ ሃይማኖት ትግል ነው። ብልጠት የተሞላበትና ነዋያን የመሰብሰቢያ ትግል ወይም ደግሞ ያን ኢትዮጵያዊነትን ኢትዮጵያዊ መልበስ ሳይሆን በኢትዮጵያዊነት የሚገኘውን ጥቅ ጥቅም ለመውሰድ የሚያስቡ የተለያዩ እንቅስቃሴ የሚያደረጉ ሰዎችም እንዳሉ ታዝቤያለሁ። ያየሁት የፖለቲካ ሂደት ይሄን ያስረዳኝ። በብልጠት የሰው ልጆች የሚሄዱበትን አቅጣጫ በሙሉ ተመልክቻለሁ። አሁን እኔ ይሄን ሁሉ ያላየና ያልተመለከተ የአማራ ሕዝብ ነኝ የሚል ወይም ደግሞ ንጹሕ ኢትዮጵያኖች መልእክት ማስተላለፍ ነው የምፈልገው። ይሄንን መመልከት ያልቻሉ አማራ ልጆች እኔ በየትኛውም ያላችሁ አማራዎች በየትኛውም አለም እንደ አድርሱ ልኝ እባካችሁ፣ የሀበሻ ቀሚስ የገዙ እስክስታ ይመታሉ፣ በተለያየ አለም ላይ በቃ አለሙን ረስተውት ይሄ ምድር ላይ የሚሆነው ወገኖቻቸውን ረስተው ሌላ አለም ላይ ያሉ አማራዎች እንዳሉ ታዝቤያለሁ። ግን ትርጉሙ ያ አደለም። ምድር ላይ ያሉ ወገኖቻችን ምን ላይ ነው ያሉት? ለዛ ችግር ምን ያህል ታምም ያለው የሚለውን ራሳቸውን መጠየቅ መቻል አለባቸው። ይላለኝ ሶሻል ሚዲያ ላይ ያለው ነው። ከዛ የተሻለ የሚንገበገቡ የሚጨነቁ፣ የሚያስቡ ለተቀን የዚህን ጉዳይ ጉዳይ አርጋቸው ጉዳያቸው አድርገው የሚያዩ ከገዳይ ጋር እንተባበርም ብለው ዋጋ የሚከፍሉ አካላት እንዳሉ ወንድሞቼ፣ ወገኖች እንዳሉ የሌላም ብሔር ተወላጆች የአማራውን ትግብል የሚደግፉ የሉም እያልኩ አይደለም። ቢሆንም ግን ራስን የምታስከብረው ራስንም ቢያንስ ለትግሉ የሚመጥን እንቅስቃሴ ማድረግ መቻል አለብን። በጥይት እየሞቱ እየተገደሉ ያሉ ወንድሞቻችን አሉ፣ እህቶቻችን አሉ የሚደፈሩ ዛሬም ድረስ የብልጠት ፖለቲካና የብልጣ ብልጦች ከራሳችን ውስጥ ሆነ የብልጣ ብልጦች ንጹሐንን የመብላት ፖለቲካም እየተካሄደ እየሆነ እየተመለከትኩ ስለሆነ ነው። ሶ ትግሉንም ታጋዮችንም ወገኖቻችንም ወንድሞቻችንን መጠበቅ የምንችለው እኛው ነን እኛው ነን። ሶ እኛው ራሳችን መጠበቅና ያንን ነገር ማድረግ ካልቻልን የምንከፍለው ዋጋ የበዛ ስለሚሆን ጥንቃቄ ያለው ትግል ማድረግ ተገቢ ነው ብዬ አስባለሁ። ትላንትና የኦሮሞ ህዝብ ጡት ተቆርጦብኛል ብሎ በተስፋዬ ገብረአብ በጻፈው ትርክት ንጹሐን እየጨፈጨፈ ነው ያለው የትግራይ ህዝብ፣ የትግራይ ህዝብ ሳይሆን ትግራይ የወጡ ልሂቃኖችን በተመሳሳይ እየጨፈጨፉ ነው ያሉት። የአማራ ህዝብ አሁን በተፈጸመበት ወደ በቀል ልግባ ካለ ሁሉም ነገር ማስረጃ አለው። ሐውልቶች ሐውልት አይደለም ሐውልቶች መገንባት ይችላል፣ በሁሉም ክልሎች ማለት ነው። እስፔሻሊ ኦሮሚያና ደቡብ ክልል ላይ የተፈጸመው ግፍና በደል ተያዥ የተለያዩ ቦታዎች የተፈጸሙ ግፍና በደሎች፣ አንድ ሐውልት አይደለም ብዙ ሐውልቶች መገንባት እንችላለን። ሰው ይሄ ህዝብ ጠላቱ እነማን ናቸው፣ ግፍ እየፈጸሙ ያሉት እነማን ናቸው? የሚለው ነጥሎ ስለሚያይና ስለሚመለከት እያንዳንዱን በጊዜና በሰዓቱ ዋጋ ይከፍላል። ለፍትህ ለነፃነት ታንጀ ብሎ ሆነ ምክንያታዊ ትግል እያደረገ ያለ ህዝብ ስለሆነ የሁላችሁም ድጋፍ ያስፈልገዋል። ኢትዮጵያዊነቱን የሚጠላ አማራ የለም። ምድር ላይ ያለውን ፋኖች የሚጠሉት የለም። የብሄር ችግር የለብንም። ብሔሮችን ማንነካም። የነካን ያለ ነው። ከዛ ከብሄር ውስጥ ወጥተው የአማራን ህዝብ እንጨፈጭፋለን እንገላለን የሚሉ ከተለያየ ክልል ውስጥ ወጥተው ይሄን ህዝብ በጠላትነት ፈርጀው ለመግደልና ለማጥፋት የሚያሴሩ አካላቶች ጋር ነው የአማራ ህዝብ ፍትሃዊ ስለሆነ አማራዎችም ከአማራ ክልል ብሔር ውጭ የሆናችሁም ፍትሃዊ ለሆነ ትግል ድጋፍ አድርጉ።